ሌላኛዋ ጎረቤት ሀገር ሱዳን ውስጥ በተለይም እንደ አውሮፓውያን አቆጣጠር በ2018/19 በተካሄደው ህዝባዊ አመጽ ምክንያት ከዛም በኋላ ባሉት የፖለቲካ አለመረጋጋቶች ወቅት የሕክምና ባለሙያዎች የተሻለ የስራ ሁኔታ፣ ለደህንነትና ለፖለቲካ ለውጥ በተደጋጋሚ የስራ ማቆም አድማዎችን አድርገዋል። እነዚህ አድማዎች ብዙውን ጊዜ ከመንግስት ጸጥታ ኃይሎች የኃይል እርምጃ ገጥሟቸዋል። ትክክለኛና ወጥ የሆነ ቁጥር ባይገለጽም በተለያዩ ጊዜያት በተደረጉ አድማዎችና ተቃውሞች በደርዘን የሚቆጠሩ ሐኪሞችና የሕክምና ባለሙያዎች እንደታሰሩ እንደ ተደበደቡና ዛቻ እንደደረሰባቸው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ሪፖርት አድርገዋል። ለምሳሌ የሱዳን ሀኪሞች ማዕከላዊ ኮሚቴ በተደጋጋሚ የጸጥታ ኃይሎች በአርማ ላይ ባሉ ሀኪሞች ላይ ስለሚወስዷቸው የእስር እናም የኃይል እርምጃዎች መግለጫዎችን ያወጣ ሲሆን፣ በአንዳንድ ሁኔታዎች ሆስፒታሎች በጸጥታ ኃይሎች ተወርደው ሀኪሞች ከስራ ገበታቸው ላይ ታፍነው መወሰዳቸውን የሚፋድርጎ ነበር።